ኦሮሚነት ያጋለ ማር ችግር የለውም በኦሮሚያ አሜን። እንዴት ነህ? ሰላም ነው። ሰላም ነው። እንዴ ከነ ልጅ ምን እያረጋችሁ ነው? ከት ነው የመጣው? እኔ ከሻሸመኔ ነው። ኦኬ ሲው ልጆቹ ስንት ልጅ አለ? አራት ልጅ ከሱ ጋር አሁን። አይዞ አይዞ አይዞ አይዞ እግዚአብሔር አለ። ሀቢባ ትባላለች፣ ዶክተር ሀቢባ ትባላለች እና በቲክቶክ አስተባብራ እቺን አስር ሺህ ብር ለተቸገሩ ወንድሞች እህቶች አድርስልኝ ብላ ከውጭ ልካለኝ ነው።

ፈያሳ ነው። ደስ አለ ደስ አለ። አሁን ከብርድ ላይ ልጅ ተኝቷል። ማነው ስሙ? ልጅ በለ አንተ ስም ቡርቃ እናቱ የለችም እንዴ? እናቱም የሰራለች ቤት ክራይ ቀለብ እንትን ሲ ነው ልብስ እንትን ሲ፣ ኦኬ፣ እሷም ትለምናለች፣ ላቦታ አይዟችሁ፣ እግዚአብሔር አለ። ነገር ይስተካከላል። እግዚአብሔር ጥሩ ቀን ያመጣል። እሺ። ደስ ብሏል። ሳቁል የምልሽ። አሜን፣ አሜን፣ አሜን። እሺ። አሁን እዚህ እንዳትቀመጥ ወደ ቤት ግባ አሁን።